ስፍራ ላይ አንተ ሰልጥን፣ እዚህ ቦታ ላይ አንተ ሰልጥን። ኦው ሀሌሉ

አንተ ስላለህን ጌታ ሆይ እናመሰግንሃለን። ኦ ሃሌሉያ! ኦ ሃሌሉያ! ኦ ሃሌሉያ! እሺ በያላችሁበት የጌታ ጸጋና ሰላም ይብዛላችሁ። አጠር ያለ ጌታ የሰጠኝን መልዕክት ደግሞ እነግራችኋለሁ። በየቦታው እንዳላችሁ በመዝሙር እየተጽናናችሁ እንዳላችሁ ነው። እማም ነው። አስተያየቱን እንግዲህ ልጅ የሚያነብልኛል። እዚህም እንግዲህ አንዳንድ ነገሮቻችን ስለዚህ በያላችሁበት ቦታ ሆናችሁ እንግዲህ ትንሽ ትታገሱኝ። ያላችሁ ሶሪ ይሰማችኋል? የሚሰማችሁ ሰዎች አንዳንድ ቁጥር ጻፉልኝ። ይሰማል? እሺ ቀጥላለሁኝ። መጽሐፍ ቅዱስ የያዛችሁ አንደኛ ሳሙኤል አሚን፣ ሁለተኛ ሳሙኤል ምዕራፍ ዘጠኝን እናወጣለን እና ሙሉውን ነው የምናነበው። ትንሽ የሀሳብ መቆራረጦች ካሉ የመጀመሪያ ቀን በመሆኑ ነው። ከመዝሙር ደግሞ ወደ ስብከት ኬፕ ደግሞ እስከምቀይር ድረስ ያለው ሽግግር ነው። እንዴት ናችሁ? በያላችሁበት መልካም ነው ወይ የሚሰማችሁ? ዓለም ብዙ ነገር የተዘበራረቀ እንደሆነ ይታወቃል። ያው ዜናው መሰራጫው የሚሰማው ነገር በሙሉ ብዙ የሚያስደስት አይደለም። ግን ለእኛ መጀመሪያም መጨረሻችንም ጌታ ነው። የእኛ የዘላለም መኖሪያ ኢየሱስ ነው። ታውቁ ከሆነ የክርስቲያን ናይን ዋን ዋን መዝሙር ዘጠና አንድ ቁጥር አንድ ነው። የክርስቲያን ናይን ዋን ዋን መዝሙር ዘጠና አንድ ቁጥር አንድ ነው። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። በቃ እዛ ውስጥ ከገባ ምንም አትፈራ ማለት ነው። በላባዎቹ ይጋርዳሃል ከክንፎቹ በታች ትተማመናለህ። እ ከጠላው በታች ነው የሚለው የእኛ ናይን ዋንዋን መዝሙር ዘጠና አንድ ቁጥር አንድ ነው ያዟት በደንብ በያላችሁበት የጌታ ጸጋ ሰላም ምህረት ይብዛላችሁ ይሄ ጸጋ ሰላም ምህረት እንደዚህ በየፌስቡኩ ሻሎ ምናም እየተባለ ሲባል ተለማምዳችሁት እንዳይሆን ምህረቱ ይክደናችሁ ይጠብቃችሁ በጣም ከባድ ጊዜ ነው አስጨናቂ ጊዜ ነው በጆሮ የሚሰማው ነገር በሙሉ ጭው የሚያደርግ ነው ግን ደግሞ ዛሬ ደስ የሚል አንድ የምስራች እነግራችኋለሁ። ባላችሁበት ክፍል ውስጥ ጌታ ከእናንተ ጋር አለ። ባላችሁበት ቦታ የእግዚአብሔር ፕሬዘንስ የእግዚአብሔር ሃልወት ከእናንተ ጋር አለ። ወገኖቼ ዛሬ የምነግራችሁ የአንድ ምስኪን ሰው ታሪክ ነው። ከእኔ ታሪክ ጋር በጣም ይመሳሰላል። እኔ በጣም ብዙ ጊዜ ከራሴ ታሪክ ጋር ይመሳሰልብኛል። የዚህ ሰው ሜንፊ ቦስቴ የሚባል ሰው ታሪክ ነው፣ እና ይሄ ሜንፊ ቦስቴ የሚባል የዮናታን ልጅ ነው። ዮናታን የዳዊት ልጅ ነው ታውቃላችሁ። እና ይሄ ሜንፊ ቦስቴ በጦርነት ጊዜ ሲያመልጡ ሰዎች ይዘው ገና ሕፃን ነበረ ወድቆ ከእጃቸው ላይ ነው የእግር ጉዳተኛ ወይም ፓራላይዝድ የሆነው እና እሱም ደግሞ እንደምታውቁት ያው ሳውልም ሞቶ ከዛ በኋላ ዳዊትም በነገሰ ጊዜ የሳውል ቤት እንዳለ በተበታተነ ጊዜ እሱ ሎዶባር በሚባል እንደው ሰፈሩም ቆሻሻ መጣያ የሆነ ሰፈር ውስጥ ማኪር በሚባል አንድ ሰው ቤት ውስጥ ይኖራል እና አንድ ቀን ግን ከዕለታት አንድ ቀን ሎቶሪ ይወጣለት። የሚገርም ነገር ነው። እኔ ንጉስ ጠራው። እስቲ እናንተ ንጉስ ሲጠራችሁ አስቡት። የት ሀገር እንደምትኖሩ አስቡና የዛ ሀገር ፕሬዚደንት ቢጠራችሁ፣ የዛ ሀገር ፕራይም ሚኒስትር፣ የዛ ሀገር ንጉስ ቢጠራችሁ አስቡት። የስብከት የርዕስ ንጉስ ሲጠራን ብዬ ነው። እና ንጉስ ጠራው። እንዴት እንደጠራው ልንገራችሁ። ከዕለታት አንድ ቀን በዳዊት ልብ ውስጥ አንድ ነገር መጣ። እንደው ከሳውል ቤት እንደው ቸርነት አደርግለት ዘንድ ስለ ዮናታን ታውቃላችሁ። ዮናታን ብዙ ደግነት፣ ብዙ ቸርነት ለዳዊት አድርጎለታል። እንደው ስለ ዮናታን ለዳዊት ቤት አሚን፣ ለሳውል ቤት ቸርነት የማደርግለት ሰው ማን ነው ተብሎ ሲባል፣ አይ ሲባ የሚባል በእርግጥ የእሱ አሽከር የነበረ አለ። እሱ ተጠራ። አለ ወይ ተብሎ ሲጠየቀው አንድ ቅሬታ አለ እሱም የእግር ጉዳተኛ ነው። ሽባ ነው። መራመድ አይችልም። እንደው በቃ ቸርነት ታደርግለት ግን እንደዚህ አይነት ሰው ነው ተብሎ ከዛ በኋላኮ የሚገርማችሁ ነገር የሚገርማችሁ ነገር አይ እሱ ከሆነ ስተው የሚለው መስሎት ነበር ባርጤሜዎስን እንደጠራው ጌታ በርጠሚዎስን እንደጠራው ዳዊት ሜንፊቦስቴን ጠራው። ሃሌሉያ! እኔና እናንተን ንጉስ ጠራን። ዛሬ ከሜንፊቦስቴ ሶስት ነገር ብቻ ነግሬያችሁ ቶሎ ነው የምለቃችሁ። ግድ የለም እና ሌላ ጊዜ ደግሞ እየተለማመድኩ ሲሄድ ይሄ እናንተን እንትን እኔ እንደምታውቁት ጉባኤ ላይ አሜን ሃሌሉያ እያሉ በቃ ጉባኤው እና ምን የለመድኩትና ቤቴ ውስጥ ባዶውን እየጨውኩኝ ኦ ሃሌሉያ ሃሌሉያ እና እስቲ ጥሩት ሂዱ ቶሎ ብለህ ጥራው አለ ክብር ለኢየሱስ ይሁን ይህንን አካል ጉዳተኛ ጥራው እፈልገዋለሁ ቸርነት አደርግለታለሁ ታሪኩን እቀይርለታለሁ ጥራው አለ ሃሌሉያ እኔና እናንተ የተጠራ ነው እንደዛ ነው ከየት ነው እህቴ የተጠራሽው አንቺ ከየት ነው ወንድሜ አንተ የተጠራው አንዳንዱ ከመጠጥ ቤት፣ አንዳንዱ ከጫት ቤት፣ አንዳንዱ ከዝሙት ሰፈር፣ አንዳንዱ ከማጨበርበር ሰፈር። ኦ በቅዱስ አጠራሩ የጠራችሁ ይላል። ሃሌሉያ! እንደውም በአንደኛ ቆሮንቶስ ምዕራፍ አንድ ቁጥር 26 አንደኛ ቆሮንቶስ ምዕራፍ አንድ ቁጥር 26 ወንድሞች ሆይ መጣራታችሁን ተመልከቱ። አቤት መጠራታችን! ኦ የጠራን ጌታ የተባረከ ይሁን። ዳዊት ሜንፊ ቦስቴን ጠራው። አቤት አቤት፣ አቤት ዳዊት ሜንፊ ቦስቴን። በቅዱስ አጠራሩ የጠራችሁ ይላል እግዚአብሔር ቃል። ጥሪያችንን ወገኖቼ እንደቀላል እንዳታዩት። አቤት አቤት፣ አሁንማ ተለማምደን ሲሆን እንደውም ይህን አለም እንዴት እንደምንመስል እንዴት አድርገን እንደሚያልፍልን እንዴት አድርገን ተሽሎክልከን እንዴት አድርገን እንደምናደርግ ነው ኖ ኖ ኖ እኔና እናንተ ቦርናጌነን እኔና እናንተ አይፈቀድልንም አንዳንድ ነገር እባካችሁ እኔና እናንተ በጠባቧ መንገድ እንድንሄድ ነው የተጠራ ነው ተጠራ ከየት ከሎዶባር ከቆሻሻ ቦታ ከሩቅ ከገጠር ከተደበቀበት ተጠራ ሀሌሉያ እኔና እናንተንም ጌታ ጠርቶናል። ኦ ሃሌሉያ! ኦ ሃሌሉያ! ጠርም መጥራት ብቻ አይደለም። ሁለተኛ እኔ ደግሞ አንድ ቀን ዕለት እንዲሁ ሳረሳው ሳሙኤልን ጌታ በሌሊት ጠራ። ሳሙኤል ሳሙኤል ሲለው ብድግ ብሎ አልተለማመደም፣ ወደ ኤሊ ሄደ። አይደለም የጠራ የዘላለም ጌታ ነው። ሂዳ ባሪያ ይሰማልና ተናገር አለው። ብዙ አይነት ጥሪ ነው ያለው። ለአገልግሎት የምትጠሩ አላችሁ። ደግሞ ከዛም በኋላ አቤት የኛ ጥሪ፣ አቤት የኛ ደስታ። ንጉሥ እንኳን ጠራችሁ። ሜንፊቦስቴን ዳዊት እንደጠራው ንጉሥ እንደጠራው ታሪኩ እንደተቀየረ ከሎዶባር እንደተጠራ እኔና እናንተንም ዛሬ እግዚአብሔር ጠራን። ከዛስ ደግሞ ሄዳችሁ ቁጥር ሰባት ላይም ብታነቡ ከዚህ በኋላ አለው ከእኔ ጋር ማዕድ ትቀርባለህ፣ እንጀራ ትበላለህ አለው። ክብር ለኢየሱስ ይሁን። ሁለተኛው እኔና እናንተ ልክ እንደ ሜንፊ በውስጥ ያገኘነው ዕድል ከማዕዱ ዙሪያ ልክ እንደዚህ ባለው ማዕድ ዙሪያ መሰብሰብ ነው። ዓለም በተለያየ ሁኔታ በሽብር ውስጥ ሲሆን፣ ክርስቲያን ግን እሁድ ማለዳ ሄድና ሃሌሉያ፣ ሃሌሉያ፣ ሃሌሉያ እያለ እንደ ውሃ ይፈሳል ከእግሩ ስር ቁጭ ብሎ እንደ ማርያም ቃሉን ይበላል። በማዕዱ ዙሪያ ይሰበሰባል። ይሄ ብቻ አይደለም፣ በእግዚአብሔር መንግስት ውስጥ ቃሉን እየበላን እንድንኖር፣ ሰው በእንጀራ ብቻ አይኖርም። በነገራችን ላይ ወገኖች፣ ሰው በገንዘብ ሁሉን ነገር ማድረግ የሚችል መስሏችሁ ከሆነ ተሳስታችኋል። ወይ በዚህ ዓለም ነገር ሁሉ ነገር ፉልፊል የሚያደርግ አላማችሁ ኖ ኖ፣ አይሆንም። የኔና የእናንተ መብል የእኔና የእናንተ መብል የእግዚአብሔርን ፈቃድ ማድረግ ነው። ጌታ እንደተናገረው እምንበላው ማዕድን ላይ አሁን እኮ ገበታ ላይ ሲቀርብ እኮ እንደዚህ ቁጭ ሲል እግሩ እንኳን አይታይም። በቃ እንደ ሙሉ ሰው ሆኖ ይቀመጣል። ጠረጴዛው ላይ ተደግፎ ምግቡን ከዳዊት ጋር ይበላል። ከንጉስ ጋር ይበላል። ከንጉስ ጋር በማዕድ ይቀርባል ሜምፊቦስቴ አንተ ሜንፊቦስቴ እንኳን ደስ አለህ፣ ከንጉሥ ጋር ማዕድ ቀርበሃል። ኦ አስገራሚ፣ ኦ አስደናቂ ነገር፣ ኦ ወገኖቼ፣ በእውነት ዛሬ ቃሉን ስትበሉት ትረካላችሁ። ኢየሱስ ምን አለ? ደሜን ያልጠጣ ሥጋዬን ያልበላ፣ ብዙዎች ተሰራከሉ። ያ ቃል የሚናገረው ስለ ጌታ አራትም አይደለም እውነት ለመናገር በሱ ስለማመን እሱን ስለመብላት፣ እሱን ስለመዋጥ፣ እሱን አሁን። አንዳንድ መድኃኒት ይሄ መድኃኒት ነው፣ ይሄ መድኃኒት ነው ፋርማሲ ይሰጧቸዋል። አዎ ይሄ መድኃኒት ነው አውቃለሁ፣ ይሄ መድኃኒት ነው ታውቃላችሁ። ግን ካላመናችሁ እና ካልዋጣችሁት ግን አትድኑ። ስትውጡት ነው የምትድኑት። ብዙ ሰው ኢየሱስን አውቃለሁ ይላል። አይ ማወቃል የህይወትህ ጌታ እንደሆነ ታምናለህ። ወደ ህይወት አስገባሁ። ዋጠው። ብዙ ሰው ስለ ዋና ማስተማር ይችላል። እና እኔም አንድ ቀናው ዋና ላይ እንደዚህ ራስን መልቀቅ እንደዚህ እጅን ዘርግቶ ከዛ በኋላ እንደዚህ ትንፋሽን እንዲህ አድርጎ ምናምን ከዛ ሄጄ፣ ግን ውሃው ጋር ስገባ ያስተማርኩትን መሆን አልቻልኩም። ብዙ ሰዎች ያስተምራሉ ያውቃሉ፣ ግን አምነው ውሃው ላይ አይተኙም። አምነው ኢየሱስ ላይ አይተኙም። እና በማዕዱ ዙሪያ ተሰብስባችኋል፣ እንኳን ደስ አላችሁ ልላችሁ ነው። እንደ ሜንሽ ውስጥ ሶስተኛው ልንገራችሁና ቶሎ ልልቀቃችሁ። ሌላም ጊዜ ደግሞ በደንብ ሰፋ አድርገን በአንዳንድ ትምህርቶች እንማራለን። አንዳንድ እግዚአብሔርን ቃል እናያለን። ሶስተኛ ቁጥር አስር ሄዳችሁ ዘጠኝና አስር ስታነቡ ጠራና ሲባል በል እንግዲህ በአባቱ ያለ በገጠርም በሩቅ ቦታም በዙሪያም ያለ እርስት በሙሉ ይታረስለት ይሰጠው። የአባቱ የሳውል የነበረ የሱ ነው። ሃሌሉያ! እርስት ተሰጠን። ደግሞ ቀብድ አለ። የእርስት መያዣ መንፈስ ቅዱስ ታትማቸዋል። የእርስቱን መያዣ ሰጠን። ሃሌሉያ! በአንደኛ አሜን። በኤፌሶን ምዕራፍ አንድ ቁጥር 14 የርስቱን መያዣ ሰጥቶናል። እሺ እንኳን እግዚአብሔር ለዚህ ያበቃል። እኛ ይሄ ለሜንፊ ቦስቴ የተደረገለት ንጉስ አንደኛ ጠራው፣ ሁለተኛ በማዕዱ አብሮት እንዲቀመጥ አጥ ከንጉስ ጋር መቀመጥ ኦ ኦ ኦ ኦ ኦ እኔ ምን ማለት እንደሆነ ይገባኛል። እንደ አንድ ባለማረግ ሰው ተመለከትከኛለ ዳዊት ቆጠርከኛለ እኔንም እንደዛ ሲቆጥረኝ ይገርመኛል። እና ሶስተኛው ደግሞ ርስት አለን። እኔና እናንተ ዝም ብለን ከውካዋና አላማ ቢሶች አይደለን። በሰማይ ርስት አለን። በምድርም በቅዱሳን መካከል ርስት እንዲኖረን አረገ ጌታ። ጌታ ስላደረገው ቸርነት የተባረከ ይሁን። ዳዊት በሳውል ቤት ቸርነት አደርግለት ዘንድ ብሎ ባለው መሰረት እንደ ሞተ ውሻ ለሆንኩት ለእኔ እንዲታደርግ ዘንድ ብሎ ወደቀ እግሩ ስር። ዛሬም እኛ ምንም የምንል የለም፣ ጌታ ከእግር ስር እንወድቃለን። እንደ ሞተ ውሻን የሆን ነው። እኛን እንደ ሰው ቆጥረህ፣ ከፋንድያ ከአመድ ከትቢያ ጠርተህ ሰው ስላደረከን ተመስገን። ዛሬ ጌታ ስለ ወገኖች ያመሰግንሃለሁ፣ ስለ እኔ ያመሰግንሃለሁ ስለ ቤቴ ስለ ልጆቼ አመሰግንሃለሁ። በአገልግሎቴ ስላደረከው በአገልግሎት ዘመኔ ሁሉ ስላልተውከኝ አመሰግንሃለሁ። ደግሞ ሌላ ምዕራፍ ደግሞ ሌላ አዲስ የአገልግሎት በር ስለከፈትክልኝ አመሰግንሃለሁ። እግዚአብሔር ሆይ እንሆ የወገኖቼን እንሆ የወገኖቼን መጠራት የነበረባቸው ነበሩ ብለሃል ጌታ ሆይ እንድናስብ እርዳን ስለነበረን ጊዜ እጅግ አድርጌ አመሰግንሃለሁ ቀሪውን ጊዜያችንን ደግሞ አንተ ተረከብ በያሉበት ቀኑን ለተረከቡ በሰላም እንድታውላቸው በዚህ ደንደኛ ምሽት የሆኑትን በሰላም እንድታሳድራቸው ቀን ላይ ደግሞ ላሉ ደግሞ መልካም ከሰዓት በኋላ እንድታደርግላቸው እጸልያለሁ የድል ጊዜ የፈውስ ጊዜ የበረከት ጊዜ ይሁንልን የተያዘብን ነገር በኢየሱስ ስም ዛሬ ይለቀቅ ስለ ሰማሃን ተመስገን በኢየሱስ ስም አሜን ሃሌሉያ ልዩ ልዩ ጥያቄዎች ያሏችሁ ሰዎች ብትኖሩ በመስመር በገስት በኩል ልታነጋግሩኝ ትችላላችሁ ጌታን ዛሬ አንተ የምትከተለውን ጌታ እናንተ የምትከተሉትን ጌታ መከተል እፈልጋለሁ። ብዙ ነገር የተዘበራረቀብኝ ነገር አለ ለምትሉ ሰዎች ጌታ መልስ ነው እና ማነጋገር ይችላለው ደግሞ ይህንን የእኔን የቲክቶክ አካውንቴን ደግሞ ሼር ኮፒ ሊንክ ታብ እያደረጋችሁ እንድትቀጥሉ አሳስባችኋለሁ። ወደ ዩቲዩብ ቻናሊን በመሄድ ወደ ዩቲዩብ ቻናሊን በመሄድ ላይክ ሼር እንድታደርጉ መዝሙሮችን እንድትሰሙ ደግሞ ከጊዜ ቆይታም ደግሞ ሌሎች ፎርማቶችን ይዤም ስለምመጣ ብዙ ጓደኞችም ጋር እየመጣን በአንዳንድ ወቅታዊ ጉዳዮች ላይ ውይይቶች የምናደርግበት ጊዜዎች ስለሚከፈቱ ለነዛ እንድትጸልዩልኝ ይፈልጋለሁ። በጣም ወዳቸዋለሁ። መዳን፣ ይህ ምንድነው? አይሰማኝም። መዳን ካናገርከኝ ሀሳቤ ይከፈላል። ምንድ ዳልከኝ? ልጄ የጠየኩት መዳን፣ አገኘው የሚባል ልጅ አለኝ። በጣም የተባረከ ነው፣ ያገለግለኛል እና እሱ የእናንተን አስተያየት ያያያል፣ ያነባል ልዩ ልዩ ጥያቄዎቻችሁንም እንይዛለን። በግል በመስመር በኩል በታችሁ አንዳንድ ነገሮችን እንድትጠይቁ አሁን ጥያቄዎች ያሏችሁም ካላችሁ አንድ ሁለት ሶስት ደቂቃ አለችኝ። ጌታን መቀበል እፈልጋለሁ የሚልም ካለ ጥያቄ አለኝም በህይወትም እንድትጸልይልኝ የጸሎት ጥያቄ አለኝ የሚልም ካለ እቀበላለው። ይሄ ታብታብ የምታደረጉትን ኮፒ ሊንክ ሼር የምታደርጉትን ደግሞ እንዳትረሱ ነው። ይሄ እንግዲህ የመጀመሪያ ቀን የላይቭ ያው ላይቭ፣ ሌላ ጊዜም ገብቻለሁ ግን ዝም ብሎ አጫጭሮች ናቸው፣ ግን የዛሬዋ ትንሽ ጨመር ያለች ናት። ከዚህ የበለጠ ደሞ ሰፋ ያሉ ነገሮች መዝሙሮችም ይኖራሉ። እንደ ዛሬው በደንብ አገልግሎት ውዬ ነው የመጣሁት። የተዳከመ አይሆንም እና በሌላ ጊዜ ደግሞ እስከምንገናኝ ጌታ ይባርካችሁ ማለት ፈልጋለሁ። በደምደቤ አይደህን ለመዘመር ሌላ ጊዜ ይሻላል። በጣም ወዳቸዋለሁ። በአንድ ቀን ሁሉም መዝሙር ልጨርሱ ነው። እንደናንተ ጌታ መቀበል የምትፈልጉ ኢምቦክስ አርጉ። በጣም ወዳቸዋለው። ሁሉንም ነገሮች ያው በጊዜው እናደርጋለን። በደምደሜ አይንህን ሌላ ቀን እዘምርላችኋለሁ በደንብ አድርጌ። በነገራችን ላይ ግን መዘምረው መዝሙር በደንብ ይሰማል። እኔ አሁን ምክንያቱም አንዳንድ ጊዜ ላይቭ በሚገባበት ጊዜ በዙም ጊዜ በዚህ በኮቪድ ጊዜ ጊታሯ አይሰማም። ድምፄ በሌላ ትን ሄጅ የተሰማው በሌላ ክፍል ቀድቼ እንትን ጥሩ ድምፅ አልነበረም። እንዴ ነው ይሰማል፣ ይሰማላው፣ ጥሩ ነበረ የምትሉ አንዳንድ ቁጥር ይሰማል። ይሰማላሉ። እሺ፣ ይሰማል ብላችኋል። ቃል አቀባይ እንደነገረኝ በጣም ወዳችኋለሁ፣ በያላችሁበት የጌታ በደንብ ከልቤ ነው። ይሄ ዝም ብለን በሁልጊዜ ስለምንለው አይደለም። አሁን የሰላም እጦት ነው ያለው። የጌታ ሰላም ይብዛላችሁ አንዱ ነው። ምህረቱ ይክበባችሁ፣ ቸርነቱ የያዛችሁ እኛ ከያዘን እንለቀዋለን እሱ የያዘን ብዬ ነው መመርቃችሁ። በጣም በጣም ወዳቸዋለሁ።